ተመልሰናል። ቀደም ሲል እንደነገርናችሁ ዛሬ በአማራ ክልል በ2014 ዓ.ም የ12ኛ ክፍል ብሔራዊ ፈተናን ወስደው የላቀ ውጤት ያስመዘገቡ ተማሪዎች እውቅናና ሽልማት ተሰጥቷቸዋል። በሀገር አቀፍ ደረጃ ደግሞ ከፍተኛ ውጤት ያስመዘገበው ሚኪያስ አዳነ ከደሴ አዳሪ ትምህርት ቤት፣ ቀደም ሲልም ከእሱ ጋር ቆይታ እያደረግን ነበር። ከወላጁም ጋር ከወላጅ አባቱ ጋር ይገኛል። ከእርሱ ጋር ቆይታ እናደርጋለን ማለት ነው። ሚኪያስ በድጋሚ እንኳን ደስ ያለ። ጥሩ ቀደም ሲል የከፍተኛ ውጤት ለማምጣት እያደረክ ያለውን ጥረት ስትነግረን ነበር እና እንደ ክልልም እንደ ሀገርም ብዙ ነገር ይጠበቅብሃል። አሁን ቀሪ ጊዜ የትምህርት ጊዜ ስላለና በምን አግባብ አጥንተህ ሀገርህን ለመጥቀም አስበሃል? እኔ በፊዚክስ መስክ ማጥናት እፈልጋለሁ። እሱም ደግሞ አግሪካልቸር ላይ፣ ሌሎችም ሀገራችን ላይ ያሉ ዘርፎች ላይ መተግበር እፈልጋለሁ። ስለዚህ አሁን ይህንን ከፈለግ፣ ሌሎች ተማሪዎች ደግሞ ካንተ የሚከተሉ ተማሪዎች አሉና እንዳንተ ከፍተኛ ውጤት እንዲያስመዘግቡ ምን ትመክራቸዋለ? ተማሪዎች፣ በመጀመሪያ አላማ ይኑራችሁ። ያ ሲኖር ነው ሞቲቭ የሚኖራችሁ። በመቀጠል ደግሞ ታይማችሁን ከፋፍላችሁ በስነስርዓት ማጥናት መቻል አለባችሁ። እሱም ማድረግ ብቻ ነው የሚጠበቅ። ጥሩ። አቶ አዳነ እንግዲህ ወላጅ አባቱ ነዎት። ሚኪያስ ከፍተኛ ውጤት አምጠዋል በሀገር አቀፍ ደረጃ እንደው ሚኪያስ ምን አይነት ተማሪ ነው? እንደ ወላጅ ምን ሀሳብ አለዎት? ሚኪያስ ያው እንደ ማንኛውም ተማሪ ተረጋግቶ እንትን ያል። ለየት የሚያደርገው ምንድነው ነው ሲያነብ፣ ተረጋግቶ ነው የሚያነበው። ብዙ ጊዜ አያነብም። መጀመሪያ ላይ ከስድስተኛ ክፍል ድረስ ከስድስተኛ ክፍል እስከሚመጣ ድረስ ምንድነው ፍላጎቱ ወደዛ ወደ ትምህርቱ እንዳበር ተደረገ ከዛ ጥረቱን እየጨመረ መጣ እየጨመረ መጣ። ጊዜውን በአግባቡ ይጠቀማል። የጨዋታ ጊዜ ያለ የጨዋታ ጊዜውንም በደንብ እንትን ይላል፣ ይጫወታል። ጨዋታ ይወዳል። ከዛ የተረፈውን ጊዜ በደንብ ያነባል። አላማ አለው እና ለአላማው አላማዬ ብሎ የተነሳበትን ሌትም ቀን ብሎ እንትን ይላል፣ ይጠቀማል። ዶክተሩ ለተማሪዎች ከፍተኛ ውጤት መመዝገብ ከተማሪዎች ጥረት ባለፈ የወላጅ ሚና በስነ ምግባር ከማሳደግና ጥረት እንዲያደርግ ከማድረግ አንጻር ወላጆች ከፍተኛ ሚና አላችሁና ለሌሎች ወላጆች እንደ ሚኪያስ አይነት ተማሪ እንዲያፈሩ ምን ምክር አለዎት? እርሶስ ምን ድጋፍ ሲያደርጉለን ነበር? ወላጅ የመጀመሪያው ልጁን ከእጁ እንዳያመልጥ ማድረግ ነው። ሌላው አላማ አላማ እንዲኖረው ማድረግ ነው። አላማው ምንድን ነው? ያን ነገር እንዲወደ መነሳሳት ይሄ ፍላጎቱ ወደዛ ነገር ወደ ትምህርት እንዳዘነበል የማድረግ ስራ ይሰራል። እሱን የሚያስፈልጉ ግብዓቶችን እንደማንም ያው፣ ሁሉም አሁን የኑሮ ውድነት አለ፣ ዚህ ችግር ላይ ለልጅ ማሟላት ቢከብድም በተቻለ መጠን ግብዓቶችን መጽሐፍ፣ ግብዓቶችን ማድረግ። ሌላ ሰሌክቲቭ ሆነው እንዳያነቡ ጊዜያቸውን የት ላይ ለምሳሌ፣ በኢንተርኔት በየነ መረብ ሲጠቀሙ ጊዜያቸውን ካላግባብ ንት እንዳይሉ ጋይድ ማድረግ ነው የዚህ ስራ ቢሰራ ወላጆች ሞር በቃ ልጆቻቸው የሚውሉበትን በተለይ ነው የምመክረው፣ መምህር ነኝ። መምህርና ወላጅ ሃርሞኒየስ ባላንስ መፍጠር አለበት። ኢቭን የሰዓት የሚደርስበት ትምህርት ቤት የት ይውላሉ ወላጅ ጋር። አሁን የአደጉ ሀገሮች አሉ፣ ለምሳሌ ብሪቲሽ አለች። ምንድን ነው የሚደረገው? ትምህርት ቤት የሚደርስ ከቤት የተነሳበትና ትምህርት ቤት የሚደርስበት ኮሚኒኬት ያደርጋሉ፣ ሰዓት አላቸው። ይሄ ጥሩ ልጆች ለማውጣት የሚጠቅም ነው። ወላጅ የራሱን ጊዜ ሰውቶ ወደዚህ ወደ ትምህርታቸው የሚመጡበትን ዝንባሌ የሚያደርበትን መስራት ነው። ከዚያ ግብአቶችን ተቸግሮ ልብስ እንደሚለብሰው ሁሉ መጽሐፍ ቢቀርብላቸው ጥሩ ነው። ጥሩ እናመሰግናለን። ተማሪ ሚኪያስ እና ወላጅ አባቱ አቶ አዳነ ለነበረን ቆይታ እናመሰግናለን። ሚኪያስ፣ ጥሩ የስኬት የትምህርት ጊዜ እንዲሆንልህ እንመኛለን። እናመሰግናለን። እሺ